ሰላም፣ ጤና ይስጥልኝ። እንደምናላችሁ፣ ወደዚህ ቻናል ቤተሰቦች እንዴት ቆያችሁኝ? ይህ ስለ አርቲስቶች እና ስለ ታዋቂ ሰዎች ትክክለኛ መረጃ የሚያቀርብላችሁ ቻናል ነው። ተዋናይት እንዲሁም ድምፃዊት ዳግማዊት ፀሐዬ እንዲሁም የምንወደው ተዋናይ ሳምሶም ታደሰ ወይም ቤቢ ከአስር ዓመት የበለጠ በትዳር ውስጥ ካሳለፉ በኋላ ትዳራቸው ውስጥ ትንሽ ችግር ተፈጥሮ እንደነበረ እናስታውሳለን። እናም ከሰሞኑ ሶሻል ሚዲያ ላይ፣ በተለይ ደግሞ ዩትዩብ ላይ እና ቲክቶክ ላይ ሳምሶም ታደሰ ቤቢ ዳጊን ትቶ አሜሪካ ገብቶ አሜሪካ ካለች ሴት ጋር ትዳር መስርቷል፣ ልጆቹን ትቶባት ሄዷል። በጣም መድገም የማልፈልጋቸው ብዙ ሀሰተኛ የሆኑ ብዙዎቹ ሀሰተኛ የሆኑ መረጃዎች ወጥተው እየተሰራጩ ነበረ። ይህም ደግሞ ዳጊን በጣም ረብሿታል። ምክንያቱም ብዙዎቹ የሚወሩት ወሬዎች ሀሰት እና እንዲሁም በሬ ወለደ ከየትም እንዳመጧቸው የማይታወቁ መረጃዎችን ነበረ። በዚህ ቪዲዮ ለመሆኑ ሳምሶን ታደሰ ቤቢ የእውነት እንደሚባለው አሜሪካ ገብቷል? አሜሪካ ገብቶ ስትዳር ዳር መስርቷል ወይ? ያገኘሁትን መረጃ የማጋራችሁ ይሆናል። በመቀጠልም ደግሞ ዳግማዊት ፀሐዬ እንዳልኳችሁ እጅግ በጣም በወሬዎቹ እየተረበሸች ነው። እናም ያንን አስመልክቶ እባካችሁ ተውኝ የሚል የተማጽኖ ጽሁፍ ጽፋለች። ያንንም የማነብላችሁ ነው የሚሆነው። እንደውም ቅድሚያ ወደ እሱ እንሂድ። ዳጊ ምንድን ነው ያለችው? እባካችሁ ተውኝ፣ ልጆቼ ላሳድግበት በቁስሌ ላይ ህመም አትሆኑብኝ፣ ያለብኝ ሸክም ይበቃኛል። ይህ የተማጽኖ ቃል ለአንዳንድ ኃላፊነት ለጎደላቸው ቲክቶክ ላይቭ ላይ ተሰብስበው ቁጭ ብለው በግምትና በስሜታዊነት ባልተጨበጠ ነገር ጄጅ ለሚያደርጉ ሰዎች ነው። ብዙዎቻችሁ ሰሞኑን በውስጥ ኢንቦክስና እየደወላችሁ ልጆች ጥሎብሽ ሄደ፣ ሌላ ገባ፣ ተገላገልሽ፣ አይዞሽ በርቺ፣ አንቺ ጠንካራ እናት ነሽ። በነገራችሁ ላይ መጠንከርም አንዳንዴ ይደግማል። ግን ፈጣሪ ይመስገን፣ ከእግዚአብሔር ጋር ልጆችን እያሳደግኩ ነው። ነገሮች ሁሉ መሆን ስላለባቸው ነው የሚሆኑት። ይገባኛል ምን ያህል አስባችሁ እኔን ለማጠንከር እንደሆነ። በዛ ላይ ከተለያዩ የሶሻል ሚዲያ ዜናዎች የእውነት ፍንጭ ያላቸውንም ሆነ የሐሰት መረጃ ስትሰሙ ግራ እንደምትጋቡና የተለያየ አይነት ጥያቄዎች እንደሚፈጠርባችሁ። አንዳንዶቹ እንደውም ያለምንም መረጃ ይሄን አየን፣ ይሄን ሰማን ይላሉ። እውነታው ግን ትዳር ይታመማል። ይታከማሉ ወይ? አዎ እንደ እግዚአብሔር ፍቃድ ታክሞ ይድናል። ካንሰር ደረጃ ከደረሰ ግን በቃ ያበቃል አይድንም። ስለዚህ ያለው አማራጭ በሰላም መለያየትና የልጆች ግዴታ ኃላፊነትን በአግባቡ መወጣት ይሆናል። ስለዚህ እኔም ይህንኑ እየተገበርኩ ነው። አንዳንዴ ለልጆች ብለን በትዳር ውስጥ አላስፈላጊ መስዋዕትነት እንደምንከፍለው ሁሉ ለልጆች ሲባል ውድ ሕይወታችንን ላለማጣትም መለያየት ይመረጣል። ምክንያቱም ልጆች ሁለቱንም ማጣት ስለሌለባቸው፣ ምናልባትም ሰሞኑን የምንሰማው ዜና እጣፋንታ የእኔም ሊሆን ይችል ነበር። ከዛ ሕዝቤ ምን ብሎ ይፈርዳል፣ ምን ነው መለያየት እያለ እና የምልላችሁ ፈልጌ ነው። በማናውቀው ነገር አንፍረድ። ሲሆን ለሁላችንም ቀሪ ሕይወታችን የተባረከ እንዲሆን በጸሎታችሁ አስቡን። የሆነው ሆኗል። መስሎኝ ብዙ ጥሪ አለው። ከእንግዲህ ግን መታገል ደክሞኛል። ደግሞም ሁሉም ነገር ለበጎ ነው። ስለ ሁሉም እግዚአብሔር ይመስገን። በአሁኑ ሰዓት የልጆቼን ቅርስ ለማትረፍ የተቻለኝን እየጣርኩ ነውና ጸልዩልኝ። ይህንን ይመስላል ዳጊ በኢንስታግራም ስቶሪዋ ላይ ፖስት ያደረገችው። ዳጊ ይህን ፖስት ማድረግ ብቻ አልነበረም ያደረገችው ነገር፣ ስለ እሷና ስለ ቤቢ የውሸት መረጃዎችን ከየት እንደሰሙት የማይታወቅ በሬ ወለደ መረጃዎችን ሲያሰራጩ የነበሩ የዩትዩብ ቻናሎችንም ሊንክ እያመጣች ተከታዮቿን በፌስቡክም በኢንስታግራምም እባካችሁ ሪፖርት እናድርግና እነዚህን የውሸት የዜና ማሰራጫ የሆኑ የዩቲዩብ ቻናሎች እናዘጋቸው በማለት ተከታዮቿን ጠይቃለች። ተከታዮቿም አላሳፈሯትም። ጥቂቶቹን ቻናሎች ርብርብ አድርገው ሪፖርት አድርገው ለማዘጋት ችለዋል ማለት ነው። የዳጊና የሳሚን ትዳር እናስታውሳለን። በጣም ከሚቀናባቸው አራያ ሊሆኑ ከሚችሉ ጥንዶች መካከል እንደነበሩ እናውቃለን። አስረኛ ዓመት የጋብቻ በዓላቸውን እንደ አዲስ ሰርግ በሚመስል ሁኔታ ቬሎ ለብሳ እሱም ሱፉን አድርጎ ሚዜዎች አድርገው የእራት ፕሮግራም እንዲሁም ደግሞ ጠዋት ላይ ደግሞ በበጎ አድራጎት ድርጅት ውስጥ ሄደው አረጋውያንን እንዲሁም የአእምሮ ሕመምተኞችን ምሳ አብልተው ከነሱ ጋር አስረኛ ዓመት የጋብቻ በዓላቸውን አክብረው ከዛም ማታ ላይ ደግሞ እራት ፕሮግራም አድርገው ወዳጅ ጓደኛ፣ ቤተሰብ፣ ዘመድ ሁሉም ተጠርቶ ደስ በሚል ሁኔታ ነበረ የአስረኛ ዓመት የጋብቻ በዓላቸውን ያከበሩት። ደስ በሚሉ ልጆችም ተባርኮ ነበረ ትዳራቸው። ነገር ግን እንግዲህ አልሆነም። እሷም እንዳለችው አንዳንዴ ጋብቻ ይታመማል፣ ታሞም ይታከማል። በመታከም የማይድን ካንሰር ሲሆን ግን ተቆርጦ ይጣላል ብላለች። እና ከሁለቱ በላይ መቼ ስለነሱ የሚያውቅላቸው ሰው የለም። እናም ይበጀናል የሚሉትን ነገር አድርገዋል። እንደምታስታውሱት ፓስተር ቸሬም ትዳራቸው መሃል ገብቶ ለማከም ጥረት አድርጎ ነበረ ቢያንስ ቢያንስ እንኳን ሰላማዊ የሆነ ማለትም መለያየታቸው እውን ከሆነ ማይሆን የማይቀጥል አይነት ከሆነ ቢያንስ ልጆች የወለዱ ሰዎች ናቸውና ምንም ቢሆን ተለያይተው አይለያዩም፣ በነገሮች ይገናኛሉ። ልጆቻቸውን እናት የአባትን ቦታ አባትም የእናትን ቦታ መተካት ስለማይችሉ ሁለቱም ስለሚያስፈልጉ ግዴታ ቢያንስ በሰላም እንዲለያዩ ከቻልኩኝ እሞክራለሁ ያለው ፓስተር ቸሬ ከቻልኩኝ እሞክራለሁ አንድ ላይ እንዲሆኑ ልጆቻቸውን አንድ ላይ እንዲያሳድጉ በፍቅራቸው እንዲቀጥሉ ጎጆቸው እንዳይፈርስ እጥር አለው። ካልሆነ ግን ምንም ማድረግ አይቻልም። ቢያንስ በሰላም መጨረስ፣ በሰላም እንደ ቤተሰብ እንደ እህትና እንደ ወንድም ሆኖ መለያየትም ይቻላል ብሎ ነበረ፣ እናስታውሳለን። እናም እንግዲህ አልሆንም እና ሁለቱ ተለያይተዋል። እውነት ሳሚ አሁን ላይ የት ነው ያለው? አሜሪካ ሄዷል ወይ ካላችሁ እኔ እንደደረሰኝ መረጃ ከሆነ አዎ፣ ሳምሶን ታደሰ ቤቢ ወደ አሜሪካ አቅንቷል ትዳር ለመያዝ ወይም ደግሞ ዳጊ ላይ ሌላ ሴት ደርቦ ከእሷ ጋር ለመጋባት ነው የሄደው ካላችሁኝ፣ አይደለም በስራ ምክንያት ነው የሄደው። እናም አሁን ጠቅልሎ ኑሮውን እዛ እንደሚያደርግ ነው መረጃዎች የደረሱኝ። ከዛ ውጭ ግን ሄዶ አግብቷል የሚለው አሜሪካ መሄዱን የሰሙ ዩቲዩበሮች ወይም ቲክታከሮች ናቸው ይህንን መረጃ እያሰራጩ ያሉት። አሜሪካ የሄደው ለማግባት ነው፣ አሜሪካ የሄደው ከሌላ ሴት ጋር ለመሆን ነው የተባለው ነገር ግን እኔ እንደደረሰኝ መረጃ ከሆነ እስካሁን ድረስ ውሸት ነው። እናም ሁለቱም የራሳቸውን ኑሮ ይኑሩበት፣ እባካችሁ ዳጊ እንዳለቻችሁ በቃ ተዋቸው። ልጆች ያሉበት ትዳር ነው። ዝም ብሎ እንዲሁ የሆነ ሁለት ወጣቶች የተለያዩበት አይነት ትዳር አይደለም። ስለዚህ ልጆችን ስነልቦና ባንጎዳ፣ ምክንያቱም አድገው ወደፊትም ልጆቻቸው ያዩታልና፣ ለእነሱ ብቻ ሳይሆን ለልጆቻቸውም አስቡ። ስለና ዳጊ ስለ ሳሚ ብቻ አይደለም እማወራው ባለትዳር ሆነው በተለይ ልጆች ያሏቸው ሰዎች ሲለያዩ፣ በሬ ወለደ እያወራችሁ የውሸት መረጃዎችን የምታሰራጩ ሰዎች ለባለትዳሮቹ ስተዋቸው፣ አንዴ ታዋቂ ናቸው አፍ ውስጥ ከገቡ ምንም አታንሱኝ፣ እንደዚህ አትበሉ፣ ስሜን አታንሱ ማለት ቢከብድም፣ ለልጆቻቸው እያሰባችሁ ግን እባካችሁ እባካችሁ የውሸት መረጃ ከማሰራጨት ተቆጠቡላለሁኝ። ሌላው ነገር ደግሞ የዩቲዩብ ቻናላችሁን ለፍታችሁ ያሳደጋችሁ ሰዎች አሁን ዳጊ ካዘጋችሁ አንድ የዩቲዩብ ቻናል እንዳየሁት ሰባ ሺህ ሰብስክራይበር ያለው ቻናል ነበረ። ሰባ ሺህ ሰብስክራይበር ማግኘት እንዴት ከባድ እንደሆነ ዩቲዩብ ላይ ያላችሁ ሰዎች በደንብ ትረዱታላችሁ ብዬ አስባለሁ። እናም በአንድ ቪዲዮ ወይ በሁለት ቪዲዮ እንደዚህ የለፋችሁበትን ሰባ ሺህ ሰብስክራይበር፣ ስልሳ ሺህ ሀያ ሺህ የደረሳችሁበትን ቻናል ማጣት አለባችሁ ብዬ አላስብም። በግም የሚያስጠይቅ ስለሆነ ስም ማጥፋት ቢያንስ መረጃ ይዛችሁ ተነሱ፣ ላለው የዳጊንም የሳሚንም ትዳር ለራሳቸው ተውላቸው እና ወደ ሌላ ወሬዎች፣ ወደ ሌላ ዜናዎች አተኩሩ። ምክንያቱም አፋውጥታ ተውን ብላለች እና ከዚህ በኋላ ባትሰሩባት የሚለው የዛሬ መልክቴ ነው።